ጉድ፣ ጉድ፣ ጉድ! እቺ ባጣ ቆይኝ እኮ እናንተ፣ ጠገበች፣ የምር ጠገበች። ሰዋናት ላይ ወጣሽ አንቺ። ምነው እንደዚህ ትክትክትክትክ ፍልት ፍልት ፍልት አለብሽ ሴትዮ? ስነ ስርዓት ይሄሽ። በሄሉ የመጣ በአይናችን መጣ። ተግባባን። ለዛውም የገዛ ቤቷን ከፍተሽ የገዛ ዩቲዩቧን ከፍተሽ እንደገና ደግሞ የገዛ ቤቷ ሄደሽ እንደዚህ አይነት ነገር እንድትናገሪ ማን መብት እና ፍቃድ እንደሰጠሽ እንድትነግሪ እንፈልጋለን። አንቺ ማትረቢ ማለት ነው። እንደውም እኮ አንቺ ነሽ ባጣ ቆይኝ፣ ባጣ ቆይኝ ማለት አንቺ ነሽ። ወይ እኔ ጉዴ! ሰላም ማላልኳቸው እኔ በጣም ተንበጉቡጌ ነው አሁን ላይ ቪዲዮ ና ይቼ የመጣሁት ማለት ነው። ቤተሰቦች ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራዊ የምቻሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም? እኔ ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስጀምሮ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ ባክሎት እየጋበሱ እንደተለመደው ሀሳባት የታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ ቪዲዮን አይታቸዋል። ሄሉ በጣም ብዙዎቻችን እየነገርናት በኮሜንትም እየተቆጣናት በቪዲዮም እየተቆጣናት ነው ያለም፣ እራስሽን አስከብሪ ቆፍጠን በይ። ወንድ ልጅ በነገራችን ላይ ማለት ነው ተሽላችሁና ተለውጣችሁ ካያችሁ ቂጡን ሲቆላ ነው እየሮጠ የሚመጣው፣ እግሩን እያማታ ነው ሲሮጡ የሚመጣው። ከለመናችሁት ግን ጥብርር ነው የሚለው እንዴ ሄሉ ምን እየሆንሽ ነው ያለሽው? እንደ እሱ የእሱ አንጀት ይቃጠል። አንቺ ምን ስለሆንሽ ነው አንጀትሽን በመጠጥ የምታቃጥይው? አንድ ወንድ ሄደ ብለሽ? እንደገና ደግሞ ይቺስ ማን ዩድሽ? አንቺ ራስሽ በከፈትሽ ክፍተት ነው እየመጡ እየተጫወቱ ብሽ ያሉት። ራስሽን ኮስተር ብለሽ መምራትና ማስከበር ከቻልሽ፣ የዱሮዋን ቆፍጣናዋን ሄሉን ካመጣሻት ማለት ነው። ማንም ሰው ወደ አንቺ ለምኖሽ እንጂ የሚመጣው አንቺ ቤት መጥቶ ሊጫወት ብሽ አይችልም። እኔ ይቺ ልጅ እያደረገች ያለችው ነገር ከሄሉ ድክመት የተነሳ ነው። ይሄ የኔ ሀሳብ ነው። ምክንያቱም ሄሉ ልቧን አወቁት ሁለቱ። እሱም ይችም ደካማ ጎን ነው አወቁት። በዛ ደካማ ጎን የንቀቷ ጥግ ይኸው፣ ዛሬ ደግሞ ቤቷ ድረስ መ እንደዚህ እያጥላላች ልትነግራች አለች። ይሄ ሁሉ ያንቺ ነው አየሽ ሄሉ፣ በአይናቸው አሳየሻቸው። ድክመትሽ መሰበርሽም በአይንሽ አሳየሻቸው። ስለዚህ የተመካከሩ አንድ አንዱ አንድ አንዱ እየመጣ ሊጫወትብሽ ይሞክራል። ይጫወትብሻል። ስለዚህ እንዲጫወትብሽ አትፍቀጅላቸው። ከጀመርሻት አይቀር ደግሞ ይህን ፀጉር ነጭ ተሽነቃቅለሽ ለምን አትጠያትም ነበረ ከጀመርሻ አይቀር እንደው ከነቆዷ ቆዷ ንጭት አርገሽ ከዛ በኋላ አንቺም አይምሮሽም ትንፍስ ይላል፣ ደስ ይላል። ደግሞ ለዚህ አሁን ደሞ ደግሞ ደሞ ለሱ ምን ምን ምን ካልሆንኩ ብለሽ ምን ምን እንዳይቀርብ ብለሽ ነው በዚህ ልክ የምትወኙ። ይቺ ንቀቷን ይውጥ። እኛ ተጋብተን እኛ እንወልዳለን፣ እሱን አታገኙ። የቤቷ ድረስ መጣ እንግዲህ፣ አስቡት እቺ ደግሞ ባጣ ቆይ፣ ትታስጠላ ካሽስ፣ አንቺ ነሽ ርካሽ፣ አልፈልግሽም ብሎ ሄዶ መልሸሽ ትርመጠምጫለሽ። ሄዱዬ፣ እኔ ጀግና ታዩ ቀረበት እንጂ አልቀረብሽም ውዴ። ያብ ደግሞ ልክስክስ ሰበብ ነው የሚፈልገው እኮ የምላችሁ እሱ ነው ሰበብ ነው የሚፈልገው ነበር ልጁ ሄሉ በእናትሽ አንቺ እንደዚህ ስትሆኚ ማየት አልፈልግም ጠካራውን ሆነሽ ማየት ነው የምንፈልገው እባክሽን ጠንክሪ ያ ተብዬው ግን መቼ ነው የሚገባው በአንተ ምክንያት የሆነ ነገር ብትሆን እንደማንፋታ ማወቅ አለብህ አንተ ግን ያምሃል እንዴ አንተም እኮ አልጋ ቤት አግኝታ ነው ይቅርታ ያደረገችልን አንተ ግን ምንም ባልተረጋገጠ ነገር ለምንድን ነው የዚህን ያክል ዋጋ የምታስከፍላት በቃ ይቅርታ አድርግላት ቢያንስ አንድ እድል እንዴት አይሰጥም ለሚያፈቅር ሰው በጣም አበዛኸው ራስን እንደምንድን ነው የምታየው ሄልሻ ማለት ላይ ምንድናት ገና አልገባህም ውዴ አንቺ እሱ የእሱ እኮ አላማና ፍላጎት እኮ አልገባሽም ለዛ እኮ ነው አሁን ይሄን ሀሳብ ስሰት እሱ አይቀበልሽም ምክንያቱም እሱ በቃ አንድና አንድ የትም ድረስ ቢሄድ ምንም ቢያደርግ የራሱን ክብር ለመመለስ እንጂ ሰዎች ዘንድ የነበረውን ነገር ላለማጣት እንጂ ፈልጉ አይደለም እያልናቸው ነው ያለ ነው እኮ እንደ። አሁን እኛ የሚጠበቅብን ሄሉ ማረጋጋት ነው። በቃ ሄሉ ወደ ራሷ መመለስ አለባት። የዛኔ ቆፍጣና ቆስታራ በቃ ራሷን መቻልና መቆም እንደምችል ሲገባው እራሱ ይመጣል ነው እያልኳቸው ያሉት። ራሱ ይመጣል ሲሮጥ። ሄሉ ደግሞ ለአንቺ ያለው የተሻለው ቀብራራ ይመጣል እንዴ! ለምን በዚህ ልክ ለምን ይሄ በነገራችን ላይ ማለት ነው፣ ይሄ የብዙዎች ህይወት ነው። ብዙዎች ብዙዎች ተሰብረው ያለፉበት ህይወት ነው። ተሽለው ጠንክረው ሲያዩዋቸው ግን መልሰው ቢለምኗቸው አይገኙም። እነዛ ልጆች ልክ እንደሄሉ ማለት ነው። ማንም በሩቅ አሁን የሚያለቅስ ሲሆነ ነገር የሚሆነው ምናምን አሁን እሱ ይሄን ሁሉ የሚያደርገው ከሄሉ ያነሰ በደል በድሎ እኮ አይደለም። ሄሉ አንድ ነገር ለዛውም፣ እንዲህ አጠገቧ ተጠጋ ተሳመ አልሳመ የምታውቁት ነገር የለም። በቃ የሆነ ነገር ክፍትልክ። ዛሬ አሁን ለምሳሌ ይህንን ካሜራ ላይ እንዳያችሁት እንደዚህ ሆነ ደረቱ ላይ ሆነ ልዑል ላይ ድንገት ያ ቢመጣ እኮ ተሳማችሁ ሌል ነው። በጣም ይደብራል። አንዳንድ ጊዜ ቆም ብሎ ማሰብ ያስፈልጋል። እንዴ ምንድን ነው ማለት? ምንድን ነው በዚህ ልክ? ሁላችንም እኮ ተሰብረን አይተነዋል። ግን በቃ ሊጫወቱብሽ ሲሞክሩ አንቺ ጠንካራውንሽ ማሳየት አለብሽ። ውድቀትሽን ሳይሆን መነሳትሽን፣ ለውጥሽን ነው ማሳየት ያለብሽ። እኔ ከዚች ልጅ የተመቸኝ አለባበሷ ብቻ ነው። በቃ ምንም አረግ አልችል። ይህን ደግሞ ሟሸት አልችልም። አለባበስሽ፣ ዋው አንደኛ። ሴት ወይዘሮ ብይሻ አለሁ። ግን ምን ዋጋ አለው? በልብስሽ ከልለሽ ማንነትሽን ውስጥሽ ሌላ ሆነ፣ እሱ ነው ችግሩ። አንቺ የማይረባ ማንነት ይዘሽ መጣሽ፣ የማይረባ ማለት ነው የሚያስጠላ ማንነት ይዘሽ መጣሽ። አየሽ፣ ይቺን ሄሉ አንድ የምትረጁ ነገር አለ። ይቺን እንደማይተዋት የምታውቂው አንቺ ጋር እንኳን ሆኖ እንደሚያወራት እያስረዳችሽ ነው ያለችው። ዋጋ ከፍዬበታለሁ ይሄን ልጅ እያለች ነው ያለችው።

እኝኛ አትበሉ፣ ከሰው ላይ ተላቀቁ። አንድ ነገር ከያዛችሁ እንደ ማስቲካ መጣበቅ ትወዳላችሁ። የምር ይደብራል፣ ይደብራል፣ በዚህ ልክ ይደብራል። በጣም ብዙ ሰው እየወቀሰች ነው ሄሉ። ለምን ራስሽን ቆፍጣናዋን፣ ጠንካራዋን ሄሉ ነው ሰዎች ማየት የሚፈልጉት ኦዲየንሶች፣ ቤተሰቦች ማየት የሚፈልጉት ያችን ነው። እኔ ግን ሄሉም ያስቀኝ ነገር አላት። ኮሜንት እያየሁ ነው። አንዳንዴ ዝም የምልባት ውዶች እዬ ያዋራች ብድግ ቁጭ የምትለው ነገር ያስቀኛል። ሄሉማ እንደስ እንዲለው ብለሽ ነው እንደሱ የምታረጊ። ወደ ራስሽ ተመለሽ። ወደ ቤተ ቤተክርስቲያን ጸልይ ያብልዩ ባጣራት ኖሮ ባይ ጠራት ኖሮ ትታረቁ ነበር። የመጀመሪያ ያብቀው ሳይጨርስ መቶ መጥቶ ህይወትሽን አመሰቃቀሉ። በትክክል የሁላችንም ነገር ይሄ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ምናልባትም እኮ የወደፊት ባልሽ አጠገብሽ ያለው ሊሆን ይችላል። ነገር ግን ዓይንሽን መግለጥ አቅቶሽ መግለጥ አቅቶሽ አልታየሽ ከጎንሽ ያለው ለሄ ለሄደው አልፈለገሽም። ላለው ትናንት ትነፋረቂያለሽ፣ እንደ ቁራት ትጮ ያለሽ ራስሽን ትጎጃለሽ፣ በከንቱ ጉዳይ። አሊያም ከያብ ከልዑልም ሌላ የሆነውን የበፊት ፍቅረኛሽን እንዳልክ ሊሆን ይችላል። ወይም ደግሞ ከሶስቱ ሌላው የመጀመሪያው ናቲም ወይ ደግሞ ከአራቱ ሌላ ማወቅ የምችው የሚጠቅምሽን አንቺ አዳም በጸሎት ብቻ ነው። እውነት ነው፣ ይሄ ነገር አምርቂ ውጤት አለው። ሚዛናዊ ኮሜንት ሲኖር እንደዚህ ደስ ይለኛል። የበቀር ክት ነው የሚለው ሀሳቤ ማለት ነው። ሄሉ ራስሽን አታርክሽ። አንቺ እኮ ጀግናነሽ ወንድ ልጅ ቆፍ ጥንስቲ ነው እንጂ በዚህ ልክ። ተይ ተይ ተይ። እውነት ነው እውነት ነው። ሄሉ ወደድሽም ጠላሽም ደስታሽን የነጠቀሽች አመዳ አመዳም። እኔ የልዑልዬን ስም ስትነኩብኝ ይነዝረኛል። ኤሌክትሪክ እንደያዘ ነው የሚያንቀጠቅጠኝ። አትንኩብኝ፣ ጠንበለልኝ ብያቸዋለሁ፣ ተናግሬያለሁ። በቃ ምንም አታመጡም። ተንጫሽታቸው አንድ ሰሞን ትታውታሏችሁ ከጎኗ ለምን ሆነ ብላችሁ ከሆነ ደግሞ እየመረራችሁ ዋጡት። ዛሬም ነገም ከጎኗ ይሆናል። በምንም ተአምር ከእሷ ሊለያት አይችልም በወንድምነት አለቅ ሲቀጥል፣ ደግሞ እቺ አስባችሁታል? ብቻዋን ብትሆን ምን ልታደርግ እንደምትችል ያ ልዑል እድል የሰጣት ይችኛዋል። ሄሉ በቃ በነገሮች ተስፋ እንድትቆርጥ ነው፣ ወደ ራሷ እንድትመለስ ነው ያዳመጣት እንጂ፣ ገና በአንድ ቃል ነበር አንጠልጥሎ የሚያስወጣት፣ ግን ደግሞ በቃ ሄሉ እውነቱን ማወቅ ስላለባት ነው እንድታዳምጥ እንድትናገር እድል ይሰጣት ሄሉ እንድታዳምጥ እድል ይሰጣት ስለዚህ ሄሉ ወደ ራስሽ ተመለሽ ወደ ራስሽ ተመለሽ ቆፍጣናዋን ሄሉ አሳዩ የምን መጠጥ የምን ወደዛ ወደዚህ በቃ እኛ ወንዶች ስንቶች ሁላችንም እያልተሰበረ የለም ሲጀመር ብጠይቄ ሁሉም ባግራውንድ ሰብረው ረገጥም ብለው ሲሄዱ ግን ተነስተን አሳይተናቸዋል እያሳየናቸው ነው ብሞት ብሞት እንባዬን ሀዘኔን አላሳየም። እኔ ለወንድ ልጅ ብሞት ሲልላታለሁ እንጂ ማለት ነው በቃ ዞር ብዬ ወ ያለቅሳለሁ እንጂ ድክመቴ እንደዚህ አላሳየውም። እንዲጫወትብኝ አሸንጉሊት እንዲያደርገኝ ኖ፣ በፍጹም መጀመሪያም ሲመጣ ያንቻል አልነበረም። በቃ ምንም የሚገርም ነገር የለ። ላይክሽር ሰብስክራይብ አርጉ ውድ ቤተሰቦች። ከተመቻችሁ ደግሞ ወይም ነገ ደግሞ በኮሜንት እመጣላችኋለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።